ስላሙ አለይኩም ወራሕምቱላሂ ወበረካቱ ውድና የተከበራችሁ የቻናለይ ቤተሰቦች እንዴት እንዴትናችሁልኝ? እኔዳናነኝ አልምድላ ረብልዓለሚን ዛሬም በአላህ ፍቃድ ሁለተኛው ከሊፋ ዑመር ኢብንልከጣብ ረዳ አላሃንሁን ታሪክ በክፍል አራት ወይም በመጨረሻ ክፍል ይመጥ ቻ ላይክ ሸር እያደረጋችሁ አዳምጡ ማለት ነጉዳች እንሻ ላ ካብቆምንበት እንቀጥላለን።

በዙልሕጃ ወር አሚራል ሙእሚን ሰይድና ዑመር ኢብኑል ኸጣብ ረዲየላሁ አንሁ ሙስሊሞች በነቢዩ ሙሐመድ ሰለላሁ አለይሂ ወሰለም መስጂድ የፈጅርን ሶላት እያሰገዱ ሳለ አንድ ሰው ያንን ሁሉ የሰጋጅ ሰፍ እየሰነጣጠቀ ኢማሙ ሰይድና ዑመር ጋር ይደርሳል። በሁለቱም በኩል ስለት ባለው ሳንጃ ሶስት ጊዜ ክፉኛ ይወጋቸዋል። ሉሉ አልመጁስ እሳት ከሚያመልኩት ሰዎች አንዱ ነው። የማይሞከር ነገር ሞክሮ ተሳካለት። መፈጸም ያልነበረበትን ወንጀል ፈጸመ። ሰይድና ዑመር እንደዚያ ክፉኛ ሲወጉ አንድኛው ከንብርታቸው በታች የነበረው አደገኛ ሆኖ አንጀታቸው ይታይ ነበር። ሰይድና ዑመር ረዲየላሁ አንሁ ዘወትር ከሰላታቸው በኋላ ሸሃዳን ሻሃዳን አ ሸሃዳን አላህን ሲጠይቁ ሲለምኑት የነበረው አላህ እንድት ተቀበላቸው ተሰማቸው። እስቲ በዚህ መስጂድ ውስጥ እንዳላችሁ ሆናችሁ ይህን አሳዛኝ ነገር ሳሉት አሉ አቡ ሉእሉእ ማምለጫቶ የሰጋጅ ሰይፍ ሊወርድበት ሲል በዚያው ሰይድና ዑመር በወጋበት ሳንጃ ሙእሚኖችን እየመታ አስራ ሶስት ሰዎችን አቆስሎ ከዚያ ውስጥ ስድስቱም ይሞታሉ። አብዱራህማን ኢብን አዋፍ ረዲ አላሁ አንሁ በሰይፋቸው አቡልዑሉን አንድ አንድ ደህና ምት ሲያሳርፉበት መሬት ላይ ይወድቃል። ሙስሊሞች ሙስሊሞች ከሚገሉኝ ብሎ ራሱን ወቅቶ ነፍሱን ያጠፋል። ዑመር ረዳላሁ ዐንሁ በሞት አፋፍ ላይ ሳሉ የሚቀጥለውን ከሊፋ ማን ይሆን ተብለው ተጠየቁ። እርሳቸው ኡስማን ቢን አፋን፣ አሊ ቢን አቡ ጣሊብ፣ ጦልሃ ቢን ዑበይዱላህ፣ ዙበይር ኢብኑ አዋም፣ ሰይድ ኢብኑ አቢ ወቃስ እና አብዱራህማን ቢን አዋፍ በጉዳዩ ላይ መክረው እርሳቸው በሞቱ በሶስት ቀን ጊዜ ውስጥ ከመካከላቸው አንዱ ኸሊፋ አድርገው እንዲሾሙ ተናዘዙ። ኸሊፋው የደረሰባቸው አደጋ እጅግ ከባድ ነበርና እንዲሁም ስቃቃቱ ሲቃቃቱ አድረው በማግስቱ ጧት ሞቱ። ዑመር ኢብኑል ኸጣብ ረዲያአላሁ አንሁ በሕይወታቸው የመጨረሻ ደቂቃ ላይ ከነቢዩ ጎን ይቀበሩ ዘንድ ኡሙልሙእሚኒን አይሻን ተማጸኑ። ምንም እንኳን ቦታውን ለራሷ መቀበሪያ ይዛው የቆየች ቢሆንም የኡመርን ልመና እምቢ የምትልበት አንጀት አልነበራትም። ጀግናው ዑመር ረዳላሁ አንሁ ከነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ጎን ተቀበሩ። የኸሊፋው አስተዋጽኦዎች፣ በማንኛውም መልኩ ቢሆን የኡመር ዘመን ኸሊፋ ወርቃማው የእስላም ዘመን ነበር። ኡመር ረዳላሁ አንሁ በጣም ልዩ ሰው ነበሩ።

በኡመር ዘመን ኸሊፋ ነው። አስራ አንድ አመት ባል አስር አመት ባል ሞላው ጊዜ ውስጥ የፓርሽን ግዛት ሶሪያ፣ ፍልስጤም እና ግብጽ ሙሉ በሙሉ እንዲሁም ቱርክ በከፊል በእስላማዊ አስተዳደር ታቀፉ። ህዝቦቹ ኢስላምን ተቀበሉ። ኸሊፋው ዑመር ረዲየላሁ አንሁ ለሌሎች አርአያ የሚሆነ ታላቅ መሪ ናቸው። ይህን ሁሉ ግዛት መያዝ ብቻም ሳይሆን የት ተዋጣለት የአስተዳደር ስራ ዘርግተዋል። የኢስላማዊ የኢስላማዊ የፖለቲካ ስርዓትን እውነተኛ መስራች ናቸው የሚባለው ከዚህ አኳያ ነው። ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ማለት ሸሪዓ አዲስ ስለት ሸሪዓ አዲስ ስለተወለደው ዓለም አቀፍ ኢስላማዊ መንግስት በማንኛውም መስክ የመተዳደሪያ ህግ እንደሆን ያደረጉ ውስጣዊ ጸጥታና ሰላምን የሚያስከብሩ ፖሊስ ኃይል ያቋቋሙ፣ ለድሆች ተገቢውን ድጎማ ይሰጡ ነበር። ለሙስሊሞች ሰራዊት ደህንነት በማሰብ የጦር ሰፈር የጦር ሰፈሮችንና ካምቦችን ያቋቋሙ፣ ለኢስላማዊ የባህልና የስልጣኔ እድገት ምንጭ የሆኑ ከተሞችን የቆረቆሩ፣ የኢስላማዊ መንግስት የግብርናና የምጣኔ ሀብት ሁኔታ ያሻሻሉ፣ ኢስላማዊ ስርዓት ትምህርትን የነደፉና የዘረጉ፣ ባጭሩ የታላቁ ኢስላም ኢምፓየር መስራች ኢምፓየር መስራች ነበሩ። ባህሪያቸው በጥቅሉ ኸሊፋው ዑመር ረዲየላሁ አንሁ እጅግ ሀቅኛ ሙስሊም ነበሩ። እንዲህ ጉድ የሚያሰኝ ገደል እንዲሰሩ የሰ ያስቻላቸው ሁለት ነገሮች ናቸው። አላህን ፍራቻና ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለግል መገልገያ ከሆኑት ከበይቱል ማል ንብረታቸው፣ ሌላው ቀርቶ እንጥፍጣፌ ነዳጅ የወይራ ዘይት እንኳን አይጠቀሙም ነበር። የቢሮ ስራቸው በኸሊፋነታቸው የሚተዳደሩ ስራ እንደጨረሱ ወዳው ኩራዙን ያጠፉታል። ሌሊት ሌሊት ደግሞ ለህዝቡ የሚያስፈልጉትን ለማወቅና አጠቃላይ ሁኔታቸውን ለመቃኘት በከተማይቱ ውስጥ መዘዋወር የዘወትር ልምዳቸው ነበር። በወሊድ ተቸገሩ ሚስኪን ካዩ ባለቤታቸውን በአዋላጅነት ይዘው ለመሄድ አያቅማሙም። ከበይቱልማል ግምጃ ቤት የሚቆረጥላቸው ደሞዝ የራሳቸውንና የቤተሰባቸውን መሰረታዊ ፍላጎት እንኳን ለማሟላት በቂ አልነበረም። አንዳንድ ታላላቅ ሰሃቦች ኸሊፋውን ተቆራጫቸውን ከፍ እንዲያደርጉ ከልመና ባልተናነሰ መልኩ ቢጠይቋቸውም ነቢዩ በምሳሌያዊነት ህይወታቸው መመዘኛ ስን ስንት ስታንዳርድ ትተውልንና ለከ ተተውልንና ልክ ከተላቸው ይገባል ሲል መልሰዋል። በኢስላም ታሪክ ውስጥ በፍትሃዊታቸው ደምቀኝ በፍትሐዊነት ደምቀውና አብርተው የሚታዩ ዑመር ኢብኑል ኸጣብ ናቸው። ራሳቸው ኸሊፋው ጨምሮ ሁሉም ዜጎች በሕግ ፊት እኩል ነበሩ። እንደ ዑመር ኢብኑል ኸጣብ ረዳ ላሁንሁ ተዘርዝሮላቸው ለነበረው ቅሬታ ምላሽ ለመስጠት መዲና ፍርድ ቤት ቀረቡ። ዳኛው ለኸሊፋው ክብር ሲል ከተቀመጠበት ተነስቶ ቢቆሙም ኡመር ተግባሩ በጥብቅ ተዋቀ በጥብቅ ተቃወሙ ከለከላቸው በሕግ ፊት ከማንኛውም ዜጋ በተለይ መልኩ መስተናገድ አይገባቸውምና ባጭሩ ዑመር ኢብኑል ኸጣብ ረዲየላሁ አንሁ እጹብ ድንቅ ሞዴል ምሳሌ ነበሩ እስኪ መጨረሻውን እስከ መጨረሻ እስትንፋሳቸው ድረስ ሙሉ ኃይላቸውን ለኢስላም አገልግሎት አውለውታል መቼም ቢሆን ለሙስሊሞች ታላቅ ባለውለታ ሁነዋል ይኖራሉ። የኸሊፋው ዑመር ረዳላሁ አንሁ ባህሪና ለኢስላም የሰጡትን ግልገሎት እንዘግ እንዘግ ቢባል ሌላ ግዙፍ ጥራዝ ያስፈልገናልና በዚህ ንግተው። ለአላህ የነበራቸው ፍራቻ ኸሊፋው ዑመር ኢብኑል ኸጣብ ረዳላሁ አንሁ አለባበሳቸው አመጋገባቸውና ጠቅላላ ባህሪያቸው ከነቢዩ ሰለላሁ ዓለይሂ ወሰለም ጋር ተቀራራቢ ነበር። በአብዛኛው የተጣጣፈና የተለጠፈ ልብሶችን ከላያቸው ላይ አይጠፉም፣ ከላያቸው ላይ አይታጡም። የሚመገቡት በጣም ተራ የሆነ ምግቦችን ነበር። በአንድ ወቅት ከሊፋ ዑመር ረዲያላሁአንሁ ምሳ ተጋብዘው የዚድ ኢብኑ አቢ አቡ ሱፍያን ቤት ሲሄዱ የተለያዩ አይነት ከፊታቸው ተደርድረዋል። ዑመር መብላታቸውን ትተው የዑመር ህይወት በእጁ በሆነችው በአላህ እምላለሁ የነብዩን መንገድ የማትከተል ከሆነ አላህ አላህ ከሲራጠል ሙስተቂም ከቀጥተኛው መንገድ እንድትወጣ ያደርጋል ሲሉ አሳሰቡት። የኋላ ኋላ የኢራን እስከ ትራ ከኢራን እስከ ትራምፕል ያለውን መግዛ ግዛት ጠቅልለው ሊያስተዳድሩ እንኳን ባህሪያቸውን አልተለወጥም። በዚያች የሳር ሰሌናቸው ላይ ነበር የሚቀመጡት። ኸሊፋው ዑመር ረዳላሁ አንሁ አላህን አጥብቀው የሚፈሩና ለርሱ ያደሩ ሰው ነበሩ። በሶላት ውስጥ ሲያለቅሱ መስማት የተለመደ ነበር። አንዳንዴማ ሙሉውን ሌሊት እርሳ ሙሉውን ሌሊት እሪዛቸው በእንባ ጎርፍ እስኪታጠብ ድረስ አላህ ፊት ቁመው ሲያለቅሱ ያድራሉ በተለይ በፈጅር ሱብሂ ሶላት ላይምባቸው መገደብ ይሳናቸው ነበር። ኸሊፋው ዑመር ረዲ አላሁ አንሁ ስለ መጨረሻው የፍርድ ቀንና ለጀሀነም ሲኦል የሚያወሱ የቁርአን አንቀጾችን ካነበቡ ወይም ሌላ ሰው ሲያነብ ከሰሙ እምባቸው ማባሪያ የለውም። አንዳንዴ የፈጅር ሶላት እየሰገዱ ሳሉ ጭንቀቴንና ሀዘኔን የማስ የማሰማው የማሰማው ስሞታ የማይቀርበው ወደ አላህ የማቀርበው ወዳ አላህ ብቻ ነው ከሚለው የሱረተል የሱፍ ሰማኒያ ስድስተኛው አንቀጽ ላይ ሲደርሱ እምባ ቀደማቸው፣ ድምጻቸው ሰለል፣ ለቅሷቸው የመጨረሻ ረድፍ ሶስት ረድፍ ሶፍ ድረስ ይሰማ ነበር። ኸሊፋ ዑመር ረዲየላሁ ነው ብዙ ስለሚያ ብዙ ስለሚያነቡ አብዛኛውን ጊዜ አይናቸው አብጦ አበጥ አበጥ ብለው ይታዩ ነበር። በፍርድ ቀን በእያንዳንዱ ሰው ላይ የሚደረገው ሂሳብ አጥብቀው ይፈሩታል። በአንድ ወቅት ደረቅ ሳር ቢጤ በእጃቸው ይዘው ምን ነው ደረቅ ሳር በሆንኩኝ ከፍርዱ ቀን ሂሳብ ለመዳም ብለዋል። ከሊፋው ዑመር ረድ ያለዋን ሙሉ ሀብታቸውን ላላህና ለመልእክተኛው ውለውታል ቢባል ከሀቅ መስመር መሸራተት አይሆንምን? በአንድ ወቅት ከራሴ ቀጥሎ ነብዩን ከሁለት ነገር አብልጬ እወደዋለሁ ሲሉ ነብዩ ሰሟቸውና ማንም ሰው ቢሆን እኔም በዚች ዓለም ለ በዚች ዓለም ላይ ካሉ ነገር ሁሉ ከራሱም ህይወቱ ጭምር አብልጦ እስካልወደደኝ ድረስ እውነተኛ ሙዕሚን አይደለም የሚል ማሳሰቢያ ሰጡ። ዑመርን በምላሱ በምላሹ የአላህ መልእክተኛ ሆይ አሁን እኔ አሁን ከራሴም ህይወቴም ጭምር አብልጬ ወደውታለሁ በማለት በማለት እምነታቸውን አረጋገጡ። ከሊፋው ዑመር ረዲ አላሁ አንሁ ያላቸው የተውሂድ እምነት ለምልማት ለምንም ነገር የሚበገር አልነበረም። በከሊፍናታቸው ወቅት ሀጅ ለመፈጸም ሂደው ጥቁር ድንጋይ ሲስሙ ከሀጅ ተግባራት አንዱ ነው እንዲህ ሲሉ ተ ተደምጠዋል። ድንጋይ መሆኑን አውቃለሁ። ማንም ልህ ማንንም ልትጎዳም ሆነ ልትጠቅም አትችልም። የአላህ መልእክተኛ ሲሰሙህ በላይ ሲስሙህ ባላይ ኑሮ አልስምህም ነበር። ባጭሩ ኸሊፋው ዑመር ኢብኑል ኸጣብ ረዲያላሁ ነው። የነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ሐቀኛ ተካታይ ነበሩ። ዑመር ታላቁ አሊምህ በቅድመ ኢስላም ባረቦች ዘንድ ማንበብና መጻፍ ብዙም አይታወቅም ነበር። ነብዩ ሰለላሁ ዐለይሂ ወሰለም ወህይ መላ ወህይ መለኮታዊ ራእይ መቀበል ሲጀምሩ እንኳን ከመላው ነገዲ ቁረሾች ውስጥ አስራ ሰባት ሰዎች ነበሩ ማንበብና መጻፍ የሚችሉት ከአስራ ሰባቱ አንዱ ዑመር ነበሩ። እርሳቸው ያደረጉትን ንግግሮች እንዲሁም አንዳንዴ መጣጥፎቹን ከቆየቱ ቆየት ባሉ መጽሐፍት ተዘግበው ይገኛሉ። ወዳው ኸሊፍነቱን ሲረከቡ ባደረጉት ንግግር እንድህ ብለዋል። አላህ ሆይ እኔ ጥብቅ ነኝና አንተ አለዝበኝ፣ ደካማ ነኝና ኃይልን ስጠኝ። አረቦች እንዳልተ እንዳልተነገሩ እንዳልተገሩ ግመሎች ናቸውና ቀጥተኛውን መንገድ ላሳያቸው ሞክራለሁ ዑመር የሰነስራ ዑመር የስነ ግጥምም ዝንባል የነበራቸው አንዳንዴ ይገጣጥማሉ። አንደበተርቱ ናቸው ከሚባሉት ቁረሾች አንዱ ነበር። አረበኛ የሚችል ሰው የንግግራቸውንና የመጣጥፎቻቸውን ምጡቅ ቋንቋ ይዘት በቀላሉ ይረዳዋል። በስነ ጽሁፍ ዓለም የኡመር አባ የኡመር አባባሎች ለጥቅስ የበቁ ናቸው። ከሊፋ ኡመር ረዲ አላሁ አንሁ በህጉም ሆኖ በመለኮቷ መስክ አንቱ የተሰኙ አሊም ምሁር ነበሩ። ዑመር ስህተት እንዳይሰሩ በመስጋት በደንብ በሚያውቋቸው እንኳ በሚያውቋቸው እንኳን ቢሆን ብዙ ሀዲስ አይጠቀሱም አይጠቃቀሱም አይጠቅሱም ሌሎች ሰሃቦች ምስክር ካላቀረቡ ሌሎች ሰሃቦች ምስክር ካላቀረቡ በስተቀር በሰፊው የማይታወቅ ሀዲስ እንዳወሩ አይፈቅዱላቸውም ስሞታውንም ሰምተውም የማያውቁትን ሀዲስ ከተናገሯቸው ደግሞ ነጋሪው ምስክር እንዳቀርብ ያደርጋሉ። ምስክር ማምጣት ካልቻለም ከቅጣት አያመልጥም። ታላቁ ዑመር ከቁርአንና ከሀይድ ከሀዲስ ህግ ጋር በማውጣትም በማውጣትም ረገድ የተዋጣላቸው ነበሩ። የሰጧቸውን ብይኖች ፈትዋዎች ለመሰርዘር ቢያስፈልግም ሌላ ጥራዝ ማዘጋጀት የግድ ይሆናል። እንደሚታወቀው ዑመር ኢብኑል ኸጣብ በኢስላም በእስላም ስርዓት ህግ፣ ታሪክ ውስጥ አዲስ የኢጅቲሃድ ምሁራዊ ንጽጽር የሚገኝ ብይን በር ከፋች ከመሆናቸውም በላይ በኻሊፍነታቸው ዘመን በሰጧቸው ውሳኔዎች ብዙም ውዝግብ ሊያስነሱ የሚችሉ ጉዳዮች ናቸው አቀዝቅዘዋል። ዳዕዋና ትምህርት ኸሊፋው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደመሆኑ መጠን ዋና ተግባር እስላምን ማስተዳደርና ማሰራጨት ነው። ቀደም ብለን እንደገለጽነው የእስላማዊ ጦርነት ዓላማ እስላምን ነጻ በሆነ መልኩ እንዳይሰብክና ከእንቅፋት የሚሆኑ ኃይሎችን መጠራረግ ብቻ ነው። ምን ጊዜም ቢሆን ሙስሊም ሰራዊት ጦር ከመግጠሙ በፊት የአካባቢያቸውን ህዝብ ወደ እስላም መጥራት አለበት። ኸሊፋ ዑመር ረዲየላሁ ዐንሁ በዚህ ጉዳይ ላይ ጠንከር ያለ አቋም ነበራቸው። ማንኛውም የጦር አዛዥ በቅድሚያ ከተቃወመ ከተቃዋሚ ወገን ያሉትን ወደ እስላም ሳይጠራ ምንም አይነት ጦርነት ምንም አይነት ጦርነት እንዳይጀምር ቋሚ መመሪያ ሰጥተዋል። ተቃዋሚውም ወገን እስላምን ከተቀበለ የጦርነት ወሬውም አይነሳ፣ ካልሆነ ግን ሙስሊሞችን ነጻ በሆነ መልኩ እንዳይሰብኩ እንቅፋት ከሆኑ ወገኖች ጋር ብቻ ውጊያ ይካሄዳል። ማንም ቢሆን የራሱን እምነት ትቶ ኢስላምን በግድ የተጋተተ የተጋተተበት አጋጣሚ የለም። የሙስሊሞች የመስበኪያና የማስተዳደሪያ ዘዴ ራሱን ኢስላምን መኖር በተግባር ሙስሊም መሆኑን ነበር። ለዚህ ነው ኸሊፋው ዑመር ረዳላሁ ዐንሁ ሙስሊም በደረሰበት የራሱን ሰፈር መስርቶ ኢስላምን በተግባር እንዳያሳይ ያደረጉት የየአካባቢው ሕዝብ ቢሆንም የሙስሊሞችን ተግባር ሕይወት በማጤንን በማጤን ነው ወደ ኢስላም የተሳበው። ማንኛውም ወታደር ቢሆን ምንም አይነት ነገር አስገድዶ እንዲወስድ አይፈቀድለትም። በሙስሊሞች ዘንድ የሚደረገው መልካም መልካም አቀባበልና መስተንግዶ በማየት ጠላት ሆኖ የመጣ ሰራዊትን ሙሉ በሙሉ ኢስላምን የተቀበሏቸው አጋጣሚዎቹን በርካታ ናቸው። ለምሳሌ የቃዲሲያኑ ጦርነት በኋላ አራት ሺ አባላት ያሉት የፋሪስ ባ የፋሪስ ባትሊዎች ክፍል ጦር በሙሉ ኢስላምን ተቀብሏል። ከጀል ከጁላል ድል በኋላ ደግሞ የአካባቢው መሪዎች ከህዝቦች ጋር ኢስላምን ተቀብለዋል በሌላ አጋጣሚ የንጉስ ነገስታስ የዘንጃጅ እርድ አንድ ባትሊዮን ጦር ይመራ የነበረው ሲያህ የተባለ የጦር መሪ ከነ ሙሉ ባትሊዮን ለኢስላም መለኮታዊ ጥሪ አዎንታዊ ምላሽ ሰጥቷል በግብፅ ግንባርም እንደዚሁ ቡልሃት የተባለችው ትንሽ ከተማ ነዋሪዎቿ የሙስሊሞችን ባህሪ በማየት ብቻ በአንዴ ወደ ኢስላም ገብተዋል በዚያውም በግብፅ ውስጥ የአንድ አካባቢ አለቃና ቱጃር ነጋዴ የነበረው ሻታ የተባለ ሰው ደግሞ ሙስሊሞችን ገና ሳያቸው፣ ስለ ሁኔታቸው ስለ ባህሪያቸው በመስማት ብቻ የአካባቢውን ሰዎች ጋር ሆኖ ኢስላምን ተቀብሏል። እኒህ ለአብነት ያህል ተጠቀሱ እንጂ በብዙ ቦታዎች ለቁጥር የሚያታክቱ ህዝቦች በሙስሊም ባህሪ በመማረክ ኢስላምን ወደው ተቀብለዋል። ኸሊፋው ዑመር ረዲየላሁ ዐንሁ ማንኛውም ሙስሊም ቢሆን ሙስሊም ያልሆኑ ሰዎችን መብት እንዳያጓድል ከፍተኛ ጥንቃቄ ያደረጉ ነበር። በሚሰጧቸው ምክሮች፣ በሚጽፏቸውም ደብዳቤዎች እና በሚያደርጓቸው ንግግሮች ሁሉ ሙስሊም ብቸኝ ሙስሊም ብቸኛና ትክክለኛ የሆነ የነቢዩ መሐመድ ሰለ ላሁ ዐለይሂ ወሰለም መንገድ እንዲከተል አጥብቀው ያሳስቡ ነበር። የኸሊፋው ሚስቶች ሚስቶችና ልጆች ከሊፋ ዑመር ረዲያላሁ አንሁ በተለየ ጊዜ ሰባት ሚስቶች አግብተዋል። እነርሱም የሚከተሉት ናቸው። ዘይነብ የኡስማን ኢብን መዝኡም እህት ኢስላምን የተቀበለች ቢሆንም መካ ውስጥ ነው የሞተችው። ከዘይነብ የተወለዱ የዑመር ልደት ልጆች አብደላህ፣ አብድራህማንና ሐፍዛ የነብዩ ባለቤት ናቸው።

ከላይ የተጠቀሱት ሶስቱ ጋብቻቸው የተፈጸመው ዑመር ኢስላምን ከመቀበላቸው በፊት ሲሆን ኢስላምን ከተቀበሉ በኋላ ደግሞ ያገቧቸው ሚስቶች የሚከተሉ ናቸው። ኡሙ ሀኪም ቢንት ልሀሪስ ከእርሷ ፋጢማ የምትባል ልጅ ወልደዋል። አምስተኛ፣ ጀሚላ ቢንት አሲማ አሲም አሲም የተባለ ልጅ ወልዳላቸዋለች። ምንም እንኳን ሙስሊም ብትሆንም በግል ችግር ተፈተዋል። ስድስተኛ ኡሚው ኡሚ ካልሱም ቢንት አሊ ኢብን አብጣሊብ አብዱ ጣሊብ በ17 ዓመተ ሂጅራ አግብተዋት ሩቅያና ዘይነብ የተባሉ ልጆችን ወልዳላቸዋል። ሰባተኛ አቲካ ልጃቸው ደግሞ የሚከተሉት ነበሩ። ኡም ኡሙል ሙእሚን ሐፍዛ ፋጢማና ሩቅያ ሁለተኛ ወንዶች ደግሞ አብደላህ እና ኦበይደላህ፣ አሲም፣ አቡ ሻህማ፣ አብዱራህማን፣ ዘይድ እና ሙጅር ነበሩ። የሁለተኛው ከሊፋ ዑመር ኢብኑል ኸጣብ ታሪክ እዚ ላይ ያቆማል። ስብሓነከ ያ ረቢ። ወላሂ ናምላችሁ፣ እህቶቼ፣ በዚህ ታሪክ ውስጥ እስቲ ራሳችሁን ፈትሹት እስቲ ስለ ራሳችን ማለት ነው። ዑመር ያሳለፉት ህይወት እርግጥ በእኛ አፍ የሚወራም አይደለም። ግን ስብሓናላህ እኛ ዛሬ እኮ አንድ ቤት ኑሮን፣ ሁለተኛ ቤት፣ ሶስተኛ ቤት፣ አራተኛ ቤት ለመስራት እቅድ ላይ ነን። ምን በላው የምንጠጣው ተጣጣ አተን አይደለም። ያ እንዳለ ሆኖ እኛ በንብረት ላይ ንብረት በንብረት ላይ ንብረት ለመገንባት እቅድ ላይ ነን። ባለችን ታብቃክተን ግን አልሐምዱሊላህ ብለን አንኖርም። አንድ ሰው የሆነ ሀብት ሲኖረው መልሶ ሌላ ዚያዳ ይፈልጋል። እሳቸው የራሳቸውን ለቤተሰቦቻቸው እንኳ እንኳን የመስተዳደሪያ እንትል አልነበራቸውም። እርግጥ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና ተከትሎ ነው የሚሄዱ። እኛስ እኛም እኮ የነብያችን መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ነን ብለን ያለ ነው እንግዲህ እንደዛ የሚሳሱልን የሚንገበገቡልን በእኛ ናፍቆት የተንገበገቡ ማለት ነው። እኛ ደግሞ ዛሬ ፎቅ በፎቅ ላይ፣ መኪና በመኪና ላይ በቃ የሆነ ነገር ለመደረብ የምንስገበገብ ሰዎች ነን ያለ ነው። በጣም ያጅባል ሀቂቃ ማለት ነው። አጅብ አለ ኩል ሀል በዝቹ በትንሿ ነገር እንኳ ራሳችንን የማብቃቃት አቅም የለንም። በገንዘብ ላይ ገንዘብ በቃ በተድላ ላይ ተድላን የምንፈልግ ሰዎች ነን። ነገ ጠዋት ሞት አለብን ብለን የማናስብ ሰዎች ነን። ዛሬ ያለ ነው ማለት ነው። ለአንፈርተን ወይም ነገ ጠዋት ካለን ገንዘብ ላይ ለየቲሞች፣ ለአንዳንድ ለተቸገሩት ሰዎች እርርትን አይደለም፣ ገንዘባችንን አድልበን ለራሳችን ነው የምናስቀምጠው። ሀቂቃ ማለት ነው። ከዚህ ካለን ገንዘብ ላይ ለሚስኪን ብንሰጥ፣ ለየቲሞች ብንረዳ ለአንዳንድ ለተቸገሩ ሰዎች ብናውለው ነገ ጧት ላኺራ ቤታችን እንኳ ይሆነናል። እኛ ግን ራሳችን ጠግበን ከበላን ራሳችን ጠግበን ካድር ሌላው ጦሙን ቢያድር ዛሬ ጊዜ ምንም አይመስለንም። ምንም አሁንማ ጭካኔያችን በስቷል። ሀቂቃ ማለት ነው። አላህ ሱብሓነሁ ወተዓላ ቀጥተኛውን መንገድ ይምራል። እኛ በምንም ተአምር እንደ ሰዋቦች ወይም በሰዋቦች ዘመን ያለፈውን እንኳን የሰዋቦችን የደጋግ ሰዎችን መስመር አልተከተልንም። እኛ ማለት ነው። ብቻ አላህ ይድረስልን። አላህ ሄዳ ይስጠን። አላህ ቀጥተኛውን መንገድ ይምራን። ወላህ እንደ አላህ ቀጥተኛውን መንገድ ይምራን ነውን የምለው ሌላ ምንም አለን? በምንኛው አቅሜ በምንኛው በምንኛው ወረበል። በጣም ከባድ ነው። በጣም ከባድ ነው እረኛ ሱብሀናላህ ብቻ እኔ ምን እንደምል አላውቅም። የእነሱ ህይወት በጣም ታድለዋል። እነሱ እድለኞች ናቸው። አላህ ወዷቸው ነው። ወላሂ አላህ ስለወደዳቸው ነው በዛ ህይወት ላይ እንዲያልፉ የሆኑት። ብቻ እኔ እንደምላቸው እንደምላቸው አላውቅም። ነገ ባላህ ፍቃድ በአዲስ ታሪክ ነው የምመጣላችሁ። ላይክ እያደረጋችሁ ሼር እያደረጋችሁ አዳምጡም፣ እኔንም አበረታቱኝ ነው የምለው፣ የኔ መልካሞች። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።